የተሻለ ህይወት በመሻት ከተመረቀች ከአንድ ወር በኋላ ወደ ተባበሩት አረብ ኤምሬቶች ያቀናችው የሀያዎቹ መጀመሪያ ዕድሜ ላይ የምትገኘው ኢትዮጵያዊት ረዴ ተፈራ ሻርጃ ከደረሰች ከአራት ወራት በኋላ ህይወቷ ማለፉ ተገለጸ። የወጣቷ አስክሬን በሀገሪቱ ሆስፒታል መገኘቱ በማህበረሰብና በኤምባሲው ጥረት የተረጋገጠ ሲሆን የአማሟታ ትክክለኛ ምክንያት በፖሊስ ምርመራ ላይ እንደሚገኝና አስክሬኗን ወደ ኢትዮጵያ ለመመለስ ይፋዊ ሂደት መጀመሩን የቤተሰብ ምንጮች አስታውቀዋል። ቤተሰቦቿና ወዳጆቿ በከፍተኛ ሐዘን ውስጥ ሆነው አስክሬኗን በመጠባበቅ ላይ ናቸው። ረዴት ተፈራ ገና በለጋ እድሜዋ ላይ የነበረች በቅርቡ ከከፍተኛ ትምህርት ተቋም ተመርቃ የወደፊት ህይወቷን በደማቅ ተስፋ የምትመለከት ወጣት ነበረች። በቤተሰቦቿና በጓደኞቿ ዘንድ በህልሟ ስፋትና ነገን የተሻለ ለማድረግ በነበራት ጉጉት ይታወቅ ነበር። ብዙ አላሚ፣ ብዙ ተስፈኛ ልጅ በማለት የቅርብ ሰዎች እንደሚገልጿት አይነት ትምህርቷን እንዳጠናቀቀች ብዙም ሳትቆይ ከተመረቀች በአንድ ወር ጊዜ ውስጥ የራሷን እቅድ ይዛ ወደ ተባበሩት አረብ ኤምሬቶች ዱባይ ለመጓዝ ወሰነች። ውሳኔዋ በድንገት የተደረገ አልነበረም። አላማዋ በውጭ ሀገር ለተወሰኑ ዓመታት ጠንክራ በመስራት ገንዘብ ካጠራቀመች በኋላ ወደ እናት ሀገሯ ተመልሳ የራሷን የግል ስራ መጀመር ነበር። ይህ የብዙ ኢትዮጵያውያን ወጣቶች የተለመደ ህልም ቢሆንም ለዳዴት ግን ከአንድ ወር በፊት የተቀበለችው የምረቃ ሰርተፍኬት የዚህን ህልም የመጀመሪያ ምዕራፍ ያበሰረ ነበር። በዚህ መንፈስና ተስፋ ተሞልታ ነበር ከአራት ወራት በፊት ኢትዮጵያን ለቃ ኤምሬት ሻርጃ ከተማ የጉዞዋን መዳረሻ ያደረገችው። ቤተሰቦቿ ልጃቸው በስደት አለም የሚያጋጥማትን ፈተና ተቋቁማ በላቧ ያገኘችውን ፍሬ ይዛ በሰላም እንደምትመለስላቸው በሙሉ ልብ ተስፋ አድርገው ነበር። በተለይም እናቷ ልጇ የደከመችበትን ውጤት አይታ በስኬቷ ለመኩራት ቀጠሮ ይዘው ነበር። ሆኖም ይህ ተስፋ ባጭሩ ተቀጨ። ረዴት ዱባይ ከገባች ከአራት ወራት በኋላ ህይወቷ ባልታወቀ ምክንያት አለፈ። ይህ መርዶ እንደ ክረምት መብረቅ ነበረ በቤተሰቦቿ ላይ የወረደው። የልጃቸውን የስራና የህይወት ስኬት ዜና ሲጠባበቁ የነበሩት ቤተሰቦች፣ በተለይም እናት የሀዘን ጽዋን እንዲጎነጩ ተገደዱ። ያቺ ብሩህ ተስፋ የነበራት ከርታታዋ ልጃቸው ህልሟን ለማሳካት በወጣችበት የስደት ምድር በድንገት ከዚህ ዓለም በሞት መለየቷን መስማት ከባድ ዋጋ አስከፍሏቸዋል። ዛሬ የእናትየው ሁኔታ ልብ ይሰብራል። በሐዘን ተክዘው አካላቸው ኩርምት ብሎ አንገታቸውን ደፍተው የልጃቸውን አስክሬን መመለስ በጽኑ እየተጠባበቁ ይገኛሉ። ያቺ ኑሮን ለማሻሻል ተሰዳ የነበረችው ልጃቸው በህይወት ሳይሆን በሞት በአስክሬን ሳጥን ተመልሳ ልትመጣ መሆኑን መቀበል ለእኚህ መከረኛ እናት ከባድ ሆኖባቸዋል። የቤቱ ድባብ በለቅሶና በዋይታ ተሞልቷል። የረዳት ድንገተኛ ህልፈት በቤተሰቡ ላይ ብቻ ሳይሆን በስደት ላይ የሚገኙና የተሻለ ህይወት የሚመኙ ሁሉ በልብ የሚሰማ የሐዘን ታሪክ ሆኗል። የስደተኛ ወጣት ህልም መክኖ መቅረቱ በቤተሰቦቿ ልጃቸውን አስክሬን እንኳን በሰላም ተቀብለው ሀገሯ ላይ ለማሳረፍ የሚገጥማቸውን ፈተናና የስነ ልቦና ጫና በቀላሉ የሚገመት አይደለም። የልጃቸውን ህልም ባይለህሊናቸው ሲያልሙ የነበሩት ቤተሰቦች አሁን በአካል የሌለችው ልጃቸውን ለማስታወስና ለመሰናበት አስክሬኗን በጉጉት እየጠበቁ ነው። የረዳት ተፈራ የህልፈት ዜና በቤተሰቦቿ ዘንድ ከደረሰ በኋላ አዘኑን ተከትሎ የመጣው ከባድ ጥያቄ የልጃቸውን አስክሬን እንዴትና የት ማግኘት እንደሚቻል ነበር። በባዕድ አገር ያለ ግልጽ መረጃና አቅጣጫ፣ ቤተሰቡ ከፍተኛ ጭንቀትና እርግጠኝነት በጎደለው ሁኔታ ውስጥ ወድቆ ነበር። በዚህ የጨለማ ወቅት ነበር የማህበራዊ መድረኮችን በመጠቀም የድረሱ ልኝ ጥሪ ተላለፈው። ይህ እርዳታ ጥያቄ በኢንተርኔት አማካኝነት በፍጥነት ተሰራጭቶ ያልተጠበቀና ፈጣን የሆነ ሰብአዊ ምላሽ እንቀሰቀሰ። የረዴት አጎት ልጅ መኳንንት ሙሉ ጌታ እንዳለው መረጃው ከተሰራጨ በኋላ በደቂቃ ውስጥ ከመላው ዓለም ስልክ ሲደወል ነበር። ይህ የሚያሳየው የዲጂታል መገናኛ ዘዴዎች በተለይም በስደት ላይ የሚገኙ ማህበረሰቦችን በማገናኘትና በአስቸጋሪ ጊዜያት መረጃን በፍጥነት በማሰራጨት ያላቸውን ከፍተኛ አቅም ነበር። የድንገተኛና ዓለም አቀፍ ትብብር ወዲያውኑ ፍሬ ማፍራት ጀመረ። በተለያዩ የመስመር ስልክ ላይ መድረኮች በተደረገው ጥረትና በበርካታ ግለሰቦች መረባረብ የረዱና ስክሬን የምናገኝበት መስመር ተገኝቷል ሲሉ ቤተሰቦ ተሰማቸው የተሰማቸውን የመጀመሪያ የተስፋ ጭላንጭል ገልጿል። በተለይም በዱባይ የምትኖረው ስንዶ የተባለች ኢትዮጵያዊት ሴት ላደረገችው ከፍተኛ እገዛ ቤተሰቡ ልዩ ምስጋና አቅርቧል። ስንዶ የተባለች የዱባይ ነዋሪ እያደረግች ልን ላለው ነገር ምስጋና ያጥረናል፣ በማለት በመረጃው ላይ ስሟ የተጠቀሰው የዚህች ግለሰብ ቁልፍ ሚና ያሳያል። እሷና ሌሎች በውጭ ሀገር የሚኖሩ ኢትዮጵያውያን ያደረጉት የተቀናጀ ጥረት ቤተሰቡ ያለበትን ሁኔታ በመረዳትና አስፈላጊውን መረጃ በማፈላለግ በኩል ወሳኝ ነበር። ይህ የማህበረሰብ መነሳሳትና መረዳዳት በሺዎች የሚቆጠሩ ኪሎ ሜትሮች ርቀው በሚገኙ ሰዎች መካከል እንኳን ከሰብአዊነት ድልድይ መገንባት እንደሚቻል አሳይቷል። የማህበረሰቡ ጥረት ውጤት በይፋ የተረጋገጠው የኢትዮጵያ ኤምባሲ ጉዳዩን መከታተል ሲጀምር ነው የኤምባሲው ሰዎች ለቤተሰቡ በመደወል የረድኤት ተፈራ አስክሬን በተባበሩት አረብ ኤምሬቶች በሚገኝ ኩዌት ሆስፒታል ውስጥ እንደሚገኝ አረጋግጠውላቸዋል የይፋዊ ማረጋገጫ ቤተሰቡ ከአስከፊው እርግጠኛ አልባነት ወጥቶ ቀጣዩን እርምጃ ለማዋቀር ለመጀመር አስችሎታል በሀዘን ውስጥ የነበሩት ቤተሰቦች በዚህ የመረጃ ማረጋገጫ ሂደት የተሰማቸውን ጥልቅ ምስጋና ለመግለጽ ቃላት ያጥራቸዋል ለተቀሰቀሰው ህዝባዊ መነሳሳት ለተከ ተከታታዮቹና በስልክም ሆነ በሌላ መንገድ ድጋፋቸውን ላሳዩ ሁሉ ከልብ የመነጨ ምስጋናቸውን አስተላልፈዋል። የማህበረሰቡና የግለሰቦች ጥረት የአስክሬኑን መገኛ ካረጋገጠ በኋላ ጉዳዩ ወደ ይፋዊ የመንግስት አካላት ትኩረት ተሸጋገረ። በዱባይ የሚገኘው የኢትዮጵያ ኤምባሲ የረድኤት ተፈራን አሳዛኝ ህልፈት ጉዳይ በህግ ክፍሉ በኩል በይፋ በመያዝ ሂደቱን መምራት ጀመረ። የኤምባሲው ሰራተኞች ለቤተሰቡ በመደወል አስክሬኑ በኤምሬትስ በሚገኘው ክት ሆስፒታል እንደሚገኝ በማረጋገጥ የመጀመሪያውን ወ ወሳኝ እርምጃ ወሰዱ። ይህ ይፋዊ ማረጋገጫ ቀደም ሲል በጭንቀትና እርግጠኝነት በሌለው ሁኔታ ውስጥ ለነበረው ቤተሰብ የልጃቸውን አስክሬን የማግኘት ተስፋን በማደስ መጠነኛ መረጋጋትን ሰጥቷቸዋል። ምንም እንኳን የሀዘኑ ክብደት እንደተጫናቸው ቢሆንም፣ አስክሬኑ የት እንዳለ ማወቃቸው ቀጣዩን እርምጃ ለመውሰድ የሚያስችል መነሻ ሆኗቸዋል። ኤምባሲው አስክሬኑ መኖሩን ከማረጋገጥ ባለፈ ተጨማሪ ኃላፊነቶችን እንደሚወስድ ለቤተሰቡ ቃል ገብቷል። የረዴትን ሞት ምክንያት ለማጣራት አስፈላጊውን ምርመራ እንደሚያደርጉ ወይም እንደሚከታተሉ እንዲሁም የአስክሬን ማጓጓዣ ሂደቱ የተሳለጠ እንዲሆን የሚቻለውን ሁሉ በማድረግ አስክሬኗ ወደ እናት ሀገሯ ኢትዮጵያ እንዲላክ እንደሚያመቻቹ ለቤተሰቡ አረጋግጠዋል። ይህ የኤምባሲው ጣልቃ ገብነትና የሰጠው ተስፋ በባዕድ ሀገር ህግና ስርዓት ውስጥ የልጃቸውን ጉዳይ ለማስፈጸም መሯሯጥ ለሚቸገረው ቤተሰብ ትልቅ እፎይታን ሰጥቷል። በኤምባሲው በኩል ይህ መረጃና ማረጋገጫ እንደደረሳቸው በኢትዮጵያ የሚገኙ ተረዳይት ቤተሰቦችም ጊዜ ሳያጣፉ አስፈላጊውን ቅድመ ዝግጅት ማድረግ ጀመሩ። የአስክሬን መቀበል ሂደቱን ለማፋጠንና ህጋዊ ለማድረግ ወደ ውጭ ጉዳይ ሚኒስቴር በማምራት አስፈላጊ የሆኑ ሰነዶችን የማሟላት ስራ ጀመሩ። የመኳንንት ሙሉጌታ ገለጻ እንደሚያሳየው ቤተሰቦቹ ሚኒስቴር መስሪያ ቤቱ ድረስ በመሄድ የአስክሬን መቀቢያ ፎርም ሞልተን ሁሉ ተስተካክሎልን ኢሜይል አስልከን መጣን ብለዋል። ቤተሰቡ ለኤምባሲው ባሳየው ፈጣን ምላሽና ትብብር ምስጋናውን ገልጿል። ይህ ሁሉ ሂደት ለቤተሰቡ ለፈጣሪ ምንሳ ነዋል የሚል የእምነትና የተስፋ ስሜት እንዲያድርበት አድርጓል። አሁን ላይ የቤተሰቡ አይንና ልብ በጉጉት የሚጠብቀው ሁለት ዋና ዋና ነገሮችን ነው። አንደኛው በኤምሬትስ ፖሊስ እየተደረገ ያለው የምርመራ ውጤት ይፋ መሆንና የሬዴትን ሞት መንስኤ ማወቅ ሲሆን፣ ሁለተኛውና ዋነኛው ደግሞ የልጃቸውን አስክሬን ተቀብሎ በሀገሯ አፈር ማሳረፍ ነው። ምንም እንኳን የረዴት ተፈራ አስክሬን መገኘቱና ወደ ሀገሯ ለመመለስ የሚያስችለው ይፋዊ ት መጀመሩ ለቤተሰቡ የተወሰነ እፎይታ የሰጠ ቢሆንም አሁንም በርካታ ያልተመለሱ ጥያቄዎችና መጠናቀቅ የሚገባቸው ወሳኝ እርምጃዎች ይቀራሉ። ከነዚህ ሁሉ በላይ ጎልቶ የሚታየውና የቤተሰቡን አእምሮ በእጅጉ እያስጨነቀ ያለው ጉዳይ የወጣቷ የአሟሟት ትክክለኛ መንስኤ ምን እንደሆነ ያለመታወቁ ነው። ረዴት በምን ምክንያት ከዚህ ዓለም በሞት እንደተለየች የሚገልጽ ይፋዊ መረጃ እስካሁን አልወጣም። ይህ ግልጽነት የጎደለው ሁኔታ ለቤተሰቡ የሀዘኑን ክህደት የበለጠ ያደርገዋል። ምክንያቱም ልጃቸው ምን እንዳጋጠማት ሳያውቁ በራሱ ተጨማሪ ስቃይ ምንጭ ነው። የኢትዮጵያ ኤምባሲ የአሟሟታን ምክንያት አጣርቶ እንደሚያሳውቅ ቃል ገባ ቢሆንም ይህ የማጣራት ሂደት በዋነኝነት በአካባቢው የፖሊስ ምርመራ ውጤት ላይ የተመሰረተ ነው። ስለዚህ አሁን የቀረን የፖሊስ ምርመራ ውጤትና የረዱን አስክሬን መቀበል ነው ሲል ቤተሰቡ የገለጸው፣ እነዚህ ሁለት ጉዳዮች በቀጣይ የሚጠበቁ ዋነኛ ክንውኖች መሆናቸውን ያመለክታል። የፖሊስ ምርመራ መጠናቀቅን ውጤቱ ይፋ ሲሆን የረዴትን ድንገተኛ ህልፈት በተመለከተ ያለውን መላምትና እርግጠኛ አልባነት በማስወገድ ለቤተሰቡ የተወሰነ መረጃ ሊሰጥ ይችላል። የዚህ ምርመራ ውጤት አስክሬኑን ወደ ሀገር ቤት ለመመለስ በሚያደርገው ሂደት ላይ የራሱ የሆነ አስተዋጽኦ ሊኖረው ይችላል። ምክንያቱም በአንዳንድ ሁኔታዎች የአሟሟት መንስኤ የህግና የአስተዳደር ሂደቶችን ሊወስን ይችላል። ከምርመራ ውጤት በተጨማሪ አስክሬኑን በአካል ተረግቦ ወደ ኢትዮጵያ የማምጣት ሂደቱ ራሱ እስካሁን አልተጠናቀቀም። ምንም እንኳን በኢትዮጵያ በኩል የውጭ ጉዳይ ሚኒስቴር ፎርሞች ተሞልተው አስፈላጊ የቢሮክራሲ ስራ ቢጀመርም፣ በተባበሩት አረብ ኤምሬቶች በኩል መጠናቀቅ ያለባቸው የህግ የህክምናና የአስተዳደር ሂደቶች ይኖራሉ። እነዚህም የሆስፒታል ሪፖርቶችን ማጠናቀቅ፣ ከፖሊስ ምርመራ ጋር የተያዙ ፈቃዶችን ማግኘትና የአስክሬን ማጓጓዣ ዝግጅቶችን ማጠናቀቅን ሊያካትቱ ይችላሉ። እነዚህ ሁሉ ሂደቶች ጊዜ የሚጠይቁ በመሆናቸው ቤተሰቡ አሁንም በትዕግስትና በጭንቀት እየተጠባበቀ ይገኛል። በዚህ አስቸጋሪ የጥበቃ ወቅት ቤተሰቡ እስካሁን የተደረገለትን ድጋፍና ትብብር ከልብ እያመሰገነ ይህ ትብብር ሂደቱ ሙሉ በሙሉ እስኪጠናቀቅ ድረስ እንዳይለያቸው ጥሪ አቅርቧል። ማስተላለፍ የምፈልገው አሁንም ትብብራችሁ አይለየን ነው የሚለው መልእክት ማህበረሰቡ ከሚዲያ አካላትና ከመንግስት የሚገኘው ሞራላዊና ተግባራዊ ድጋፍ በቀጣዮቹ ወሳኝ ቀናትና ሳምንታት ምን ያክል አስፈላጊ እንደሆነ ያሳያል። እነዚህ ያልተመለሱ ጥያቄዎችና የሚጠበቁ እርምጃዎች የረዴት ቤተሰቦች የሀዘን ምዕራፍ ገና እንዳልተዘጋና የመጨረሻውን መቋጫ ለማግኘት አሁንም የብዙዎቹ ርብርብ እንደሚያስፈልግ ያስገነዝባሉ። የረዴት ተፈራ ታሪክ ፍጻሜውን እየተጠባበቀ ባለበት በዚህ ወቅት፣ የቤተሰቡ ሀዘን ጥልቀቱ በቀላሉ የሚለካ አይደለም። በተለይም የልጇን አስክሬን በጉጉት የሚጠባበቀው እናት ሁኔታ ልብ ይሰብራል። መከረኛ ናት ተብሎ የተገለጹት እኚህ እናት በሀዘን ድባብ ተውጠው ኑሮን ለማሸነፍና ና ቤተሰቧን ለመደገፍ ተስፋ አድርገ የተሰደደችው ልጃቸው ህይወት አልባ ሰውነት መመለሱን በዝምታና በተስፋ መቁረጥ ስሜት እየተጠባበቁ ይገኛሉ። ያቺ በደስታ ሸኝተው በስኬት ሊቀበሏት ሲመኙ የነበረችው ልጃቸው አሁን በሞት ተለይታ አስክሬኗን መጠበቅ ለወላጅናት ሊደርስ ከሚችል ከባዱ ፈተና አንዱ ነው። የቤቱ ድባብ በዋይታና በእንጉርጉር የተሞላ ሲሆን፣ የወደፊት ብሩህ ተስፋቸው በድንገት የጨለመባቸው የቤተሰብ አባላት መጽናናትን ከየት እንደሚያገኙ ግራ የገባቸው ይመስላል። በዚህ ከባድ የሀዘን ወቅት ቤተሰቡ ላገኘው ድጋፍና ለተደረገለት እገዛ ምስጋናውን ለመግለጽ ወደ ኋላ አላለም። በተለይም የኢትዮጵያ ኤምባሲ ጉዳዩን እንደሰማ የሰጠውን ፈጣን ምላሽና አስክሬኑን ለማስመለስ የገባውን ቃል ቤተሰቡ በከፍተኛ ምስጋና ተቀብሎታል። በተጨማሪም ከመላው ዓለም በመደወል ና በተለያዩ መንገዶች ድጋፋቸውን ላሳዩ ግለሰቦችና ማህበረሰቡ በአጠቃላይ ቤተሰቡ በእንባ ምስጋናውን አቅርቧል። ይህ በችግር ጊዜ የተገለጠው የሰው ለሰው መረዳዳት መንፈስ ለቤተሰቡ ብቸኝነት እንዳይሰማውና በሀዘኑ እንዳልተረሳ እንዲያውቅ ትልቅ አስተዋጽኦ አድርጓል።